ሰላም ሰላም ውድ የመቅደስ ቲቪ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ አላችሁልኝ። እኔ ያለሁት እግዚአብሔር ይመስገን። እንዴት ናችሁ? ሰብስክራይብ ሸር እያደረጋችሁ የምታበረታቱኝ አመሰግናለሁኝ። አሁንም ሰብስክራይብ ሸር እያደረጋችሁ አበረታቱኝ እላለሁኝ እና ዛሬ ይዤው የመጣሁት ዛሬ ይዤላችሁ የመጣሁት ምን መሰላችሁ? እንዲሁ ምክር ከእውቀቴ ትንሽ የእውቀቴን ያህል ትንሽ ምክር ብዬ ይዤን የመጣሁት ማለት ነው። ማለት እንደዚህ ትዳር ተጋብተን ምናምን ተጋብተው ብለው የሚፋቱ ሰዎች ቢቻል ቢቻል አለመፋታታ ልጅን አብሶ ልጅ የወለደ ሰው አብሮ ልጆቹን ማሳደግ በጣም ትልቅነት ነው። ተቻችሎ መኖር እሱ እሳት ቢሆን ሴቷ ውሃ ሆና ወንድየውም፣ ሴቷ እሳት ስትሆን ወንድየውም እያሳለፈ አብረው ተቻችለው ቢኖሩ ደስ ይላለኝ። ማለት ተቻችሎ ቢኖሩ ከወለዱ ማለት ነው፣ ከወለዱ ልጆቻቸውን ቢያሳድጉ ለልጆቹ ራሱ በጣም ትልቅ ደስታ አለው። ከአባት ከእናታቸው ጋር ልጅ ያድጋል፣ ደስ ይላለኝ። ካልሆነ ደግሞ የሰው ልጅ ደግሞ ያው መለያየት እንዳለ ሁሉ ዙርም ደግሞ የመገናኘቱ ነገር አለ። ልጅ ደግሞ ከተወለዱ በኋላ ደግሞ ተለያይተው አይለያዩም ይባላል። ምንም እነዛ ሰዎች ራሱ የራሳቸው ቢኖራቸው ልጅ ከወለዱ በኋላ በቃ ሁለታቸው አንድ ናቸው። ምክንያቱም በመሀላቸው ልጅን የሚያህል ነገር ትልቅ ነገር አለ፣ የሚያገናኛቸው ማለት ነው። እና ከወለዱ በኋላ ከዛ እዛ ሰው ጋር ከተለያዩ በኋላ ያችኛዋም ሴቷም የእሱን ታወራለች፣ ወንድየውም የእሷን መጥፎ ያወራል። አንዲት ደህና ነገር አያወሩም። ግን እኮ ብዙ ነገር አሳልፈዋል አብሮ ሲኖሩ ባልና ሚስት መቼም ብዙ ጥሩ ነገር የሚያስደስታቸውም፣ የሚያስከፋቸውም ቢጣሉም ቢጋጩም ብዙ ነገር ግን ያንን ጥሩ ነገር አይደለም የሚያወሩት ያሳለፉትን ጥሩ ነገር ሳይሆን መቼም ከስር መሰረቱ ጥሩ ሳይሆንላት ወይም ወደ እሱ አልሄደችም ወይም ደግሞ እሷ ደግሞ ጥሩ ሳትሆን ደግሞ ወደ እሱ አልሄደ ማለት ነው። እና እንዲሁ ጥሩ ነበረች፣ አዚ ላይ ተቀየረ፣ ያዚ ፓርት ላይ ተቀየረች የሚል እንኳን የላቸው። ሙሉ በሙሉ የዛን ሰው መጥፎ ናት ነው የሚያወሩ። እኔ ካየሁት ማለት እኔ አሁን በየሰሙን የሚሸራሽራለ ምክንያቱም ባነሳላቸው ፋኒና ሳምሪ እኛ እኔ እንጃ እኔ ለራሴ በጣም መቀናባቸው ጥንዶች ነበሩ ማለት። ትጅ እንኳን ስታወራ ስለ እነሱ ምናምን ነገር ስታወራ በጣም የመቀናባቸው ሰዎች ነበሩ ማለት ነው። የመቀናባቸው ሰዎች ነበሩ እና ብቻ አሁን ተለያይተው አለኝ ተለያይተው ግን የሚያወሩት ወሬ በስማ ከተዋለደ ሰው የማይጠብቅ እንኳን የተዋለዱ ሊመስሉ። እኔ እንጃ እንዲሁ የሳምንት ፍቅር ያላቸው ነው የሚመስሉት አሁን እየወጡ ሲያወሩ ማለት ነው። የሰው ልጅ እኮ ማለት መቼም ጥሩ አድርገው አይደለም ማንኛውም ያጥፋ በሁለቱም ገጥ ሊኖር ይችላል ጥፋት ሊኖር ይችላል ወንድየውም ሊኖር ይችላል ከሴቷም ሊኖር ይችላል ማለት ነው። ስለዚህ ያሰው አልተመቻትም እና ያሰው ጥሩ አልሆነላትም እና ወይም ደግሞ በቃ ሁለታቸው ለመስማማት አልተስማሙም። በትዳር የተለያዩ ቢቻል ቢቻል አብሮ መሆኑ አብሮ ማሳለፍ ልጅ ከወለዱ በኋላ ተቻችሎ አብሮ ቢኖሩ ደስ ይላል። በእርግጥ ግን ካልሆነ ደግሞ ከተለያዩ ደግሞ በቃ ምን እንጃ ሁሉም አለ። ግን ማለት ልክ ልጅ ወልደው ተለያይተው ልክ እንደ እህትና እንደ ወንድም የሚያሳልፉ አሉ ማለት ነው። እሷም የራሷ ህይወት ኑሯት እሱም የራሱ ህይወት ኑሯት፣ ግን ለልጃቸው ሲሉ አንድ የሚያደርጋቸው ነገር ስላለ ለልጃቸው ሲሉ በቃ ፍቅር ይኖራቸዋል ማለት። ፍቅር ስላችሁ በቃ አይደል፣ እንደ ባልና እንደ ሚስት ሳይሆን በቃ እንደ ሰው እንደ ማንም እንደምትወዱ ሰው ያንን ሰው ሳይጎዳም እሷም በማይጎዳ ነገር እሷም እሱም በማይጎዳው ነገር ተለያይተው አንድ ላይ ልጃቸውን የሚያሳድጉ አሉ። እኔ ብዙ ሳንተ ቤት ብለው ልጃቸውን እስተ ትምህርት ቤት ድረስ እስተማር ድረስ እንደዛ ስተማር ማለት ድረስ በቃ እንደዛ ነው የማውቀው እኔ እንጃ ነው እና ትነምላችሁ ከወለዳችሁ በኋላ ደግሞ ካተለያያችሁ እንዲሁ ከሆነም ቢቻል አብረሞን ብያቸዋለሁ። ካልተቻለ ደግሞ በቃ ይሆናል አይደለ፣ ተስማምታችሁ ልጆቻችሁ ማሳደግ አንድም ሁለትም ልጅ ካመጣ በኋላ አትለያያችሁም በቃ ልጃችሁን ተስማምታችሁ እንትን ማለት ማሳደግ ማለት ነው። ለምንድን ነው ለሁሉም? እኔ እንጃ እኔ ሳምሬ በኋላ ይቆጭሻል ነው የምለው። ምክንያቱም ምንም ቢሆን ሁለት ልጆች ወልደሻል። እነሱ ነገ ይሄን ቪዲዮ ያዩታል። ይቀመጣል። ቪዲዮ አለ። ከሁሉም እየሰራበት ነው ያለ በእናንተ በኩል እናንተ ብቻ አይደለም ቢሉ ነው። አንቺ ብታጠፊው እንኳን በቃ በሁሉም አለ ተቆራርጦ ተቆራርጦ አሁን አብሶ በቃ ብዙን መስማት ተቆራርጦ የሚወጣ ነው። እና እሱ ክፉ ነገር ሲያወራ ሰምቼው፣ በእርግጥ እኔ አላውቅም ማለት አንድ ጊዜ ነው ወጥቶ አወራ፣ ከዛ በኋላ እሱ አቀጠለች። አሁንም ላይቭ ላይ እኔ ብዙ ሰዓት ሳምሪ ይከታተልሻለሁ። ግን በቃ የልጅሽ አባት ነው። አንድ አይሉ ሁለት ልጆች አሉሽ የልጆችሽ አባት ነው። ምንም ብትከፋፉ ምንም ቢያስከፋሽ በቃ አይሆነኝም ብለሽ ተተሽወተሻል አይደለ? ተለያይታችኋል አይደለ? በቃ በክብር ብትኖሩ ደስ ይላል። ማለት እንደዚህ አሁን አንቺ እሱን ያዋረድኩ እሱን ዝቅ ያረኩ መስሎ ሊታይሽ ይችላል። ግን አንቺ ራስሽ ማንነትሽን እያስገመገብሽ ነው ያለሽው። እኔ እንደዛ ብዬ ነው የማስበው እና ለልጆች ስት ሁሉ ነገር ትተሽ ሁሉ ነገር ባተ ይሄ ዳይ ላይ ይወጣሽ፣ ባታወሪ፣ ሌላ ጨዋታ ብትጫወች፣ ጌም እንኳን ሱን ሳታነሽ መጫወት ትችያለሽ። እንዲሁም በቃ ስለሱ ሲያ ኮሜንት ላይ ራሱ ስለ ሱ ሲያነሱብሽ ራሱ ስለሱ ሲጽፉ ራሱ አይቶ እንዳላየው ነሽ፣ ሌላ ወሬ ማውራት ትችያለሽ ማለት ነው እንጂ ኮሜንቶች ራሱ ያስወሩሽ እና፣ በኋላ አንቺ ቃላት የምታወጪውን ቃላት ነው እንትን የሚሉ ማለት ነው። ያንችን ቃላት ነው ጥሩ ተናገረች አይሉ፣ እንደዚህ ብላለች ብለው ወዲያውን ቆርጠው የሚፖስቱት አንደኛ እነሱ ናቸው ማለት ነው። ስለዚህ እንዲሁ የተዋለ እዛ እንዲሁ ዛሬ መጥቶ ለባልና ለሚስት ነው የመጣው ማለት ነው የመጣው ከተዋለደችው የምትተዋልዳችሁ የምትለያዩ ጥንዶች፣ ወዲያ ለልጆቻችሁ ትሉ ከተለያያችሁ በኋላ የእሷ እንደዚህ ናት፣ እሱ እንደዚህ ነው። እሱ በቃ የእሷን ክፉ አታንሳ፣ የእሱንም ክፋት በቃ አትሆነኝም፣ አትመጠነኝም፣ በቃ ወይም ልንግባባ አልቻልንም ብላችሁ ተለያይታችኋል አይደለም። በሰላም ኑሩ፣ በቃ በሰላም ነገ፣ አንችም ህይወት ይኖሩሻል፣ እሱም ነገ ህይወት ይኖረዋል፣ ነገም እሱ ህይወት ይኖረዋል። ለምንድን ነው ሚዲያ ላይ እየወጣችሁ ይዚህን ያህል በቃ ራሳችሁን ዝቅ የምታደርጉ? ራስ በቃ አንቺ መጥፎ ነገር በተናገርሽ ሰዓት፣ አንድ ሰው መጥፎ ነገር በተናገረ ሰዓት ራሱ ዝቅ ነው የሚያደርገው ማለት ነው። የነን ሰው ወይም ሰው እንደዚህ ተናግራል ብሎ ጎበዝ ምናምን ነገር ብሎ እንት አይልሽም ለጊዜው። ግን ስትናገሪ ጎበዝ፣ ግን አንሽ ምናምን ብሎ ኮመንት ብራሱ አነባለሁ ካተች እኔ እንደ እንደማለው እንዳ እንደዚህ እያሉ የሚሳደቡት ካተች አበረታታቸው እንትን ይሏቸዋል ማለት ነው። ጎበዝ ልሽ ምናምን ይላሉ ግን ቆርጠው የሚለቁት ደግሞ እነዚያ ናቸው። ግድ ራሱ ቆርጠው እንደዚህ ያለች ብሎ ቆርጠው የሚለቁት እና ለምን እናገረው ነገር ለምን እናገረው ነገር እንትን ቢኖረን ገደብ ቢኖረን ወልደናል። አንድ ማለት ተዋልደሽ አዛ ሰው ጋር ተዋልሽ አንቺ እዚህን ያለ የልጆችሽን አባት እንትን ማለት የለብሽም እኔ ዛሬ የምጠው በቃ በፋኒ እና በሳምሪ ጉዳይ ነው ማለት ነው። ምክንያቱም ብዙ ሰው ይለያያል። ምን ይላልኝ ተለያየቱም በቃ እንደዚህ እኔ እንጃ። ሚዲያ ላይ ባሏን ወታ የዚህን ያህል ዝቅ ማድረግ እስከ ምንም ቢሆን እኮ ምንም ስራ ምንም ስራ አሁን የሚሰራውን ስራ ልናገር እንደምን ምን አንስቴ ነበረ ምንም ስራ እኮ ምንም ስራ አብረሽ ውስጥ ኖሬ ነበር አይደለም ወንጀልም ሆነ ምንም ነገር ሆነ በቃ የሆነ ነገር ቢኖር ራሱ ላውጣው ምናምን ስለ የነበረ የዛን ጊዜ የዛን ታይም ግን አንቺ ግን ነበርሽ፣ አንቺን ለማስተዳደር ወይም አብራችሁ ያንን ነገር አብራችሁ ነው የምትጠቀሙት። መቼ ስለዚህ የዚህን ያህል እንትን ባትይ ጥሩ ነው። ራስሽን የሚያወርድ ነገር፣ ራስሽን ዝቅ የሚያደርግ ነገር ባትናገሪ። እሱን አዋረድኩ ብለሽ ምንም ቢሆን አየልጅሽ አባት ነው። ምን ክፉ ቢሰራሽ ክፉ ቢያደርግ ክፉ ቢሆንብሽ ነገ የሚቆጭሽ ነገር አታርግ። ይሄን አሁን ቁጭ ብለሽ ስታዩ ቢደውን ካወራሽ በኋላ ከዛ ሰው ተወስዶ ምናምን ተቆራጦ ስታዩ የሆነ ይሰማሻል፣ ይሰማሻል የንዴትሽን ቦታሽ ትናገሪያለሽ። ግን ነገ ለልጆችሽ ማሰብ አለብሽ፣ ነገ ማሰብ አለብሽ እና እና ይሄን ይመስላልኝ ይላችኋለሁ። የዛሬ ምክር ይሄን ይመስላልኝ። አብሮ ወልዳችሁ የምትለያዩ ሰዎች እንደዛ ማለት ነው። በቃ ወታችሁ ስለሱ መጥፎ እውነታ አታውሩ። አንተም ቢሆን ስለ እሷ መጥፎ አታውራ። ወንድ ልጅ ነህ፣ ስለ እሷ መጥፎ ነገር አታውራ ማለት ነው። የወልድ ያለያለች የልጅ እናት ልጅ ያሳይታለች። ብዙ ነገር አሳልፋችኋል፣ ብዙ ነገር አሳልፋችኋል። አብራችሁ በፍቅር አብራችሁ ኑራችኋል ማለት ነው እላችኋለሁ። ሰብስክራይብ ኮመንት እያደረጋችሁ አበረታቱኝ። እስካሁን ድረስ አብራችሁን ስለቆያችሁ አመሰግናለሁ።